ሰላም፣ ሰላም፣ ሰላም ለእናንተ ይሁን ውድና የተከበራችሁ የቤተ ዘይት ዩትዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ከልብ አመሰግናለሁ። እንግዲህ ከስንት ጊዜ በኋላ ደግሞ ሪያክሽን ቪዲዮ ልስራ ብዬ መጥቻለሁ ማለት ነው። እሺ እንግዲህ ዛሬ የመጣሁላችሁ በሁለት ቪዲዮዎች ነው። አንደኛው የፋኒና የጂጂኪያ ጦርነት ነው፣ እንግዲህ ማለት ነው። ሁሌም ፋኒን ትሰድበዋለች ጂጂክያ። አንድ ቀን ክብር ራሷ እሱስ ምን ምላሽ ሰጧን ሲበዛ ሲጠናበት ምን መለሰ የሚለውን የምናይ ይሆናል። ሁለተኛው ቪዲዮ ደግሞ የሳምሶን ታደሰና የዳጊ የፍች ጉዳይ ነው። እንግዲህ ሳምሶን ሰይፉ ኦን ዘ ኤቢስ ላይ ቀርቦ ምላሽ ሰጥቷል። እሱን አብረን የምናይ ይሆናል ማለት ነው። እስኪ በመጀመሪያ ጅጅ ምን ብትል ነው ፋኒ መልስ ይሰጣት? ፋኒስ ምን ብሎ መልስ ይሰጣት የሚለውን አብረን የምናይ ይሆናል። እንግዲህ ሰሞኑን ጅጅ ኪያ በዴዚ እና በእናቷ ምክንያት በተፈጠረው ግጭት ማለት ነው ዴዚ አሌክስን አፍቅራ ከእናቷ ጋር በተጋጨችበት ምክንያት ጂዜ ራሷን ሀሳብ እየሰጠች ነበረ እና በቃ እናችን አታስከፊ ምናምን የሚል ማለት ነው እኛ ለልጆቻችን ስንል ብዙ ነገር እንችላለን እያልሽ በነበረበት ሰዓት ግን የፋኒን ስም አንስታ ነበረ። ማለት ነው እንግዲህ ፋኒ የኔ ልጅ እኮ ስማርት ናት፣ እንዲሁም የተቀመጠ ራሱ በግድ ነው። ምክንያቱም ልጆቹን አስታቆ የቴዳ ቢሂድ ራሱ ልጆቹን አስዘን ነው የምንሰደው እያለች ስታወራ ነበረ እና ፋኒ ደግሞ በዚህ የተነሳ ምላሽ ሰጥቷል። ፋኒ ምን ብሎ መለሰ የሚለውን እስኪ ወደ ቪዲዮ። እኔ ያገባሁት ሳምሪ ነው እንጂ እሷን አለ ሰዎችን አይደለም እያገ ስለዚህ አባክሽታይም ከዚህ በኋላ አስር ጊዜ እየመጣሽ በአጨቀጭቂት ደስ ይለናል። ሳምሬም ከፈለግሽ ከእሷ ጋር መገናኘት ተሻለች ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ከአንቺ ልጅሽን ውሰቶች ገባሽ እሷ ናት የመጣችው። ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ፣ ህግ ያለበት ሀገር እየኖረ ስለሆነ ህግ ያለበት ሀገር እየኖረ ህግ ያለበት ሀገር ስለምንኖር በተጠናቀቂ ይሻልሻል። አሁንም በድጋሚ አስጠነቅቅሻለሁ። ስለዚህ አሁንም ልተወኝ አልቻለች። ሰባት ዓመት ሙሉ እስቲላው በሰላም እየኖርን እኔም ብቻ አልኳረልም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደም እንግዲህ ጂጂ የሰጠችው መልስ እያያችሁ ነው። እኔ ልጅን አሞገስኳት እንጂ አንተን ምንም ያልኩ ነገር የለም እንደማለት ነው። ልጄን አሞግሳለሁ፣ አንተ ደግሞ ከእሷ እንደምታንስ እሷ በጣም እንደምትበልጥህ እሷ ስማርት እንደሆነች አምነህ ተቀበል ነው እንዴ? አንዳንዴ እኮ ትዳር የሚይዝ አንድ ሰው የሚችል አንድ ሰው የማይችል ሆኖ ነው። ደግሞ ፋኒ ለሳምሪ የሚያንስባት አይነት አይደለም። ተመጣጥኖ የሚኖሩ አይነት እንጂ ማለት ነው፣ ተግባብቶ የሚኖሩ ነው የሚመስለኝ። ከሶሻል ሚዲያ ስናያቸው ብስለታቸው እንደዚህ እናቷ እንደዚህ እያረገቻቸው እስካሁን ችለው ሁለት ልጅ ወልደው መኖራቸው ትዕግስታቸውንና መጣጣማቸውን መተሳሰባቸውን የሚያሳይ ነው። እንግዲህ እሷ አምነህ ተቀበል የኔ ልጅ ነው እያኖረችህ ያለች እያለች ነው። ሁሌም ነው እንግዲህ፣ ስለ እሷ መቼም አዲስ ነገር አይደለም። ከተጋቧ አንስቶ እንግዲህ ሰባት አመት ብሎ እንኳን ሰባት አመት ሙሉ እሱንም መሳደብ ነው ቤተሰቦቹን መሳደብ ነው ልጆቹን መሳደብ ነው። እንግዲህ ልጆቹ የእሷም የልጅ ልጆቿ ናቸው እና እንደዛ እየሆነ ነው። ከባድ ነው ማለት ነው። እስኪ ሁለተኛው ቪዲዮ እንግዲህ ሳምሶን ታደሰና ዳጌ ተለያይተዋል ማለት ነው። እሱ ምን አለ ብለው የሚለውን እናያለን። ቀጥታው ወደ ልጄን ግን የመካብ ልጄን ከፍ የማድረግን መብት ማንም ሰው ማንም ሰው ማንም ሰው አይከለክለኝም። አዎ ልጄ ከአንተ ትበልጣለች ዘንጣ አርጋ በላንጉጅ ትበልጣለች ሶስት አይነት ላንጉጅ ትናገራለች። ጀርመንኛ፣ እንግሊዝኛ፣ አማርኛ፣ ኦሮምኛ ትሞክራለች። ትበልጣለች። አሁ ትበልጣለች በጭንቅላት ትበልጣለች። ማስተዳደር ትበልጣል። በጣም ትበልጣለች። ብዙ ተለፍቶባታል። ይህንን ድምፅ ይከፋል። ይሄ ደግሞ አንተና እንግዲህ ጂጂ የሰጠችው መልስ እያያችሁ ነው። እኔ ልጅን አሞገስኳት እንጂ አንተን ምንም ያልኩ ነገር የለም እንደማለት ነው። ልጅን አሞግሳለሁ አንተ ደግሞ ከእሷ እንደምታንስ፣ እሷ በጣም እንደምትበልጥህ፣ እሷ ስማርት እንደሆነች አምነህ ተቀበል ነው። እንዲህ አንዳንድ እኮ ትዳር የሚይዝ አንድ ሰው የሚችል አንድ ሰው የማይችል ሆኖ ነው። ደግሞ ፋኒ ለሳምሪ የሚያንስባት አይነት አይደለም። ተመጣጥነው የሚኖሩ አይነት እንጂ ማለት ነው። ተግባብቶ የሚኖሩ ነው የሚመስለኝ፣ ከሶሻል ሚዲያ ስናያቸው ብስለታቸው እንደዚህ፣ እናቷ እንደዚህ እያረገቻቸው እስካሁን ችለው ሁለት ልጅ ወልደው መኖራቸው ትዕግስታቸውንና መጣጣማቸውን መተሳሰባቸውን የሚያሳይ ነው። እንግዲህ እሷ አምነህ ተቀበል፣ የኔ ልጅ ነው እያኖረችህ ያለች እያለች ነው ሁሌም ነው እንግዲህ። ስለ እሷ መቼም አዲስ ነገር አይደለም። ከተጋቧ አንስቶ እንግዲህ ሰባት አመት ብሎ ሰባት አመት ሙሉ እሱንም መሳደብ ነው፣ ቤተሰቦቹን መሳደብ ነው፣ ልጆቹን መሳደብ ነው። እንግዲህ ልጆቹ የእሷም የልጅ ልጆቿ ናቸው እና እንደዛ እየሆነ ነው። ከባድ ነው ማለት ነው። እስኪ ሁለተኛው ቪዲዮ እንግዲህ ሳምሶን ታደሰና ዳጊ ተለያይተዋል ማለት ነው። እሱ ምን አለ ብለው የሚለውን እናያለን ቀጥታ ወደ ቪዲዮ። ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አቀው ነበረ። አልተሳካም አልተሳካም። በፍቺ ነው የተጠናቀቀው። ምንድነው አንዳንዴ ሕይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትንም ያረጋ የሚድር የሚያለያይህም ህዝብ አይደለም። እና ትንሽ ፕራይቬት መሆን ነበረበት ነገሮች እና ያኔ ምን የመቅረቤ ምክንያት ልጆቼ ይኖር ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ። እንግዲህ ቪዲዮን እንደምታዩት ሳምሶን ታደሰ ተለያይተናል ብሏል። አንዳንድ ነገሮች ላይ መስማማት ካልቻሉኝ መለያየቱ ጥሩ ነው የሚል መልስ ነው የሰጠ። እንግዲህ እንደምናስታውሰው ሰይፉ ላይ ቀርበው ነበረ ፓስተር ችሬ እስኪ ትዳሩን ይታከማሉ የማይታከም ትዳር እኮ የለም ብሎ ሊያስታርቃቸውን ሞክሮ ነበር ማለት ነው፣ ግን አልተሳካም፣ በመለያየት ተቋርጧል። እንዲሁም ስለ ዩቲዩበሮች ሀሳብ ሰጥቷል። ሳምሶን ታደሰ ወደ አሜሪካ ሄደ አገባ እያሉ የውሸት ቪዲዮ እኔ ደውለው ማጣራት ሲችሉ የራሳቸውን ግምትና መላምት እንዲሁም አይናቸውን በማጉረጠጥ የተለያዩ ሪያክሽኖችን በማድረግ ሰውን የሚያሳምን ነገር እያቀረቡ ነው። እኔ አላገባሁም ብሏል። ለትዳር ውስጥ ምን አይነት ወንድ ነበር የሚለው ለልጆቹ ምን አይነት አባት ነበር የሚለውን ከራሱ አንደበት ትንሽ ቀን ጨባ አድርገን እንስማ። በጣም ጥሩ ባል ነኝ። ድንገር በጣም ታማኝ ክርስቶስን ነው ምለ። ሰራተኛ ከጠፋ ቤት ሆለቡላለሁ እርግዝና ላይ ተንበርክካ ግር አጥባል ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ምናምን። አሁን ሰው ጋ ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጥልቼ ምናምን ምናምን ምናምን ሰራተኛ ሳይ ነው። ልጆቼ ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ቀን ሙዚቃ እንግዲህ ለሊት ነው የሚሰራው። ለሊት ነው አቀናባሪዎች ጋር እንትን የሚደረገው ድራማ እየሰራው ቲያትር እየሰራው ተስፋ በጣም ምድረ በዳ እያልክ ምናምን ህፃ ልጅ እንትን ይላሉ ለቁሳቸው እንትተው አስተኝቼ ህፃናት እንዴት አያያዝ እንደምችል እንግዲህ ቪዲዮን እንደምታዩት ከራሷ አንደበት ለትዳሬ ታማኝ ባለ ትዳር ለልጆችም መልካም አባት ጥሩ አባት የሚያስፈልጋቸውን እያደረኩኝ፣ እንዲሁም እሷ ስራ ቦታ ስትሆን እኔ ትያትር እየሰራሁ ልጆች እንዳያለቅሱ ዝም እያስባል የኖርኩ ጥሩ ባል ነበርኩኝ። ለልጆች ጥሩ አባት፣ ለእሷም መልካም ባል ነበርኩኝ ብሏል። እንግዲህ አለመግባባት ሲኖር መለያየቱ ጥሩ ነው። እኔም ስለ እሷ መጥፎ ነገር አላወራም፣ ሶሻል ሚዲያ ላይም ቀርቤ እንደዚህ እንደዚህ ነው አልልም፣ ምክንያቱም ብዙ መልካም ነገሮችን አሳልፈናልና ብሏል ማለት ነው። በጣም ጥሩ ነው። ምክንያቱም አንዳንዴ ስትኖሩ ትኖራላችሁ፣ ካልኖራችሁ ትለያያላችሁ። የዛኔ መጥፎ ጎኑን እያነሳችሁ ከምትነዙት ይልቅ ደግሞ እሷ ሚስቱ ብቻ አይደለችም የልጆቹ እናት ጭምር ናት። ለእሷም እንዲሁ ሰውን ከተለያያችሁ የሱ መጥፎ ነገር እያወራችሁ ከምትኖሩ ይልቅ እንደዚህ በቃ መልካም ነገርን እያስታወሳችሁ ግን አብራችሁ መቀጠል እንዳልቻላችሁ አምናችሁ መቀበል ጥሩ ነገር ነው። እና እንዲሁም ሰይፉ ስለነገኒና ነገኒና ስለ ባለቤቷ ጉዳይ እያነሳ ጀዋሬ ማለት ነው ስለነሱ ነሱ ከአስራ አራት ዓመት በኋላ እርቅ እኮ ይቻላል። ስለዚህ እናንተ ትዳርም ተስፋ የሚያስቆርጥ ላይ ሆን ይችላል፣ ወደፊት ልትታረቁ ትችላላችሁ እያለ መልካም ምኞቱን እና ፍላጎቱን አብረው ቢሆኑ ምን ያህል ደስ እንደሚለው እየገለጸ ነበረ። እንግዲህ ለእናንተም ሰይጣኑን ያብረድላችሁ፣ ለሁሉም ባለትዳሮች ደግሞ ትዕግስት ይስጣቸው። ለዛሬ ያመጣላችሁ ቪዲዮ ይሄን መስል ነበረ። ቪዲዮን ላይክ ማድረግ እንዳትረሱ። አመሰግናለሁ። መልካም ጊዜ። ቻው